ጽናት ድራማ እንግዲህ ያሰብነው ቀርቶ ያላሰብነው እየተካሄደ ነው። ጽናት ጉድሽን ላየሽ፣ ኪራ የሰራውን ስራ ለማናቸውም፣ ጋይዝ እስኪ አብሯቸው ቆዩ። አሰላሙ አለይኩም አረህማቱላ ው በረካቱ። ሰላም ጤና ይስጥልኝ ሀባይቢቦቼ እንዴት ናችሁ? ልች ሰላም ናችሁ ወይ? እኔ ለው አልሐምዱሊላህ። ዛሬ መተናል በአዲሱ ሄዲ ማለት ነው። ሀባቢች ከሰውሪ ላይክ እና ሰብስክራች እያደረጋችሁ አበረታቱኝ። አብረን እንቀጥላለን ማለት ነው። ዘና ፈታ እያልን ዛሬ ደግሞ እንግዲህ ያው እንግዲህ ጽናትን ለማንጣት ኪራሽር እንጉድ እንኩት እያለ ይገኛል። ቅድሚያ ሰራተኛ ዘጋጅቶላታል። እንግዲህ ቤት ያሉትን ሰዎች አትረግርጊያ አውጥች ሰራተኛ ንጥቼ መጠበቃ ሲልም ነበረ። ከመጋባታቸው በፊት እንግዲህ እየተዘጋጀ ያለው ነገር ይሄ ነው ማለት ነው። እንግዲህ ኒናም ደግሞ በዚህ ምሳሌ መሰረት ልጅቷን ስራ ስለምቻ አሳያት ሁሉንም ነገር ብሎ ጥሏ ሲሄድ የእንጀራ ገመድ የማብቃቱ ነው በቃ ብላ ታዝናለች። እንግዲህ የቻናሉ ኦደንሶችም እንግዲህ ኒና መውጣት የለባትም የሚል መፈከር የሚያሳዩ ይመስላል። ኒና ከፊልሙ ከወጣች ፊልሙ ዋጋውን እንደሚያጣ ግልጽ ነው። እንግዲህ ኒናም ደግሞ ለሰራተኛቱ ታሳያታለች ምናምን ምናምን ነገር በቅርቡ ላገባ ነው ስራሽን ታፉ ቀዴም ቀዴም የሚል የሚንጦለጦል ሰው አልወድም። ስለዚህ ስራሽን በተረጋጋ መልኩ የምትሰሪ ከሆነ እንቀጥላለን አለበለዛ አስቢበት ብሏት ልጅቱንም እሱም ደግሞ እንደተለመደው እዛ ማርቤት ገብቶ ይነግራታል ማለት ነው። እንግዲህ ጽናት ደግሞ ይሄን እንፍሩ ሊበዝድ መጋጨት እኔ እንግዲህ ጽናት በቅናት ስትቃጠል ነው ያየሁት። አሁን ነው መሸሽ የሚለውን ነገር ብትይ ይሻልሻል ብዬ ለጽናትም ነገርኳት ማለት ነው ሀባይብ በዚህ አጋጣሚ ግን ጽናትም በገጠር አዝና ነበረ። ድንገት ግን ጓደኛዋ ሲመጣ ምን ሆነሽ ነው ያዘንሽው በዚህ ሰዓት ደስ እልልሽ ሲገባ ለምንድን ነው የምታዝኚው ብሎ ደብም ሲጠይቃት፣ በዛ በጎ መቼም ደስተኛ አትሆኝም ብሎ ነግሮኛለ። ምን ይሆን እና ታዲያ እሱ ስላለች ተሆኛለሽ ብለሽን አስበሽ እንደዚህ የምታዝኚው ብሎ እሱም ደግሞ ለማረጋጋት ይሞክራል። ነገር ግን ሌላኛው ነገር ደግሞ ሰኒ ተፈታ ቢሆንም ነገር ግን ከዚህ በፊት ወደ ሌላ እስር ቤት ወይም ደግሞ ወደ ሌላ ቦታ ሊቀይራትም አስቦ እንደነበረ፣ ያው እሱ እንደ ደበቃት ስላሰቡ ወይም ግልጽ ስለሆነበት እሷን ለመሸሸግ ከጓደኛው ጋር ይዞ ሲሄዱ እንደ አጋጣሚ ሆኖ የሴት ልጅ ስቃይና መከራ እኔ አልቻልኩም ብሎ ያየውና እየሰማ የሆነ ያለው ጓደኛው እኔ ወንድ ያው ወንድ ነው። ስለዚህ ልጅቱን ማትረፍ አለብኝ ከዚህ በላይ ይበቃታል ብሎ በማሰብ የገዛ ጓደኛውን ማንጅራቱን ይልና ሰኒ ለማዳን ይሞክራል። ነገር ግን ከመተው በኋላ እንዴት ነው ጥዬው መሄደው? ወይ እሷን ወይ እሱን ብሎ በመካከል ሀገር ይቀራል። ተምታቶበት ግራ ቀኝ ቢያይ ነገር ግን መፍትሄ አላገኘም። አጠገቡ ያለችው ሰኒ ነች። ነገር ግን ሰኒ ተሁለቱም ላትሆን ትችላለሁ። እሱ ከኋላ ግብረ አበሮች አሉት። ስለዚህ ና እንሂድ፣ ራስህን አትርፍ። ይሄን አይደል የምትፈልጊው የነበረው ስቻካችኪኝ የነበረው ይሄ ነው። ስለዚህ ሴትን አስቀድም ያለሁኝ አንቺ መሄድ ትችያለሽ ብሎ ቢላትም እሷ ጥላ መሄድ አልቻለችም። ና እንሂድ፣ ሁሉም ነገር እናወራበታለን ትልና ግን እኮ በጣም መትቼዋለሁኝ ሰዎች እሱ ያላገኙት እንደው ብሎ መካከል ሜዳ ግራ ሲጋባቸው፣ ነገር ግን ሰኔ ሀሳቧን ወደፊት አድርጋለች። አድርገው የለ ይሄን ሳታስብ ያደረግከው አልመሰለኝም፣ እንሄድና እዛው እናወራበታለን ብላ ተነስተው ሲገሰግሱ፣ ድንገት ቤቷ ትደርስና በፍጥነት ስትቆረቁር፣ እንግዲህ ያቺ ባዶ ቤት ገብታ ስታዝን የነበረችው እህት እንደተለመደው ያው ውጭ ምድ ይመጣል ብላ አስባ ነው መሰለኝ። ነገር ግን ብትወጣ እህቴ እኔ ነኝ ክፈትልኝ፣ የሚል ድምጽ፣ የሰኒን ድምጽ ስትሰማ፣ እሷም ደግሞ ሩጣት ከፍታለች ማለት ነው። ስትከፍት ሰኒ መሆኑን አወቀች። ከዛም በኋላ ደግሞ ግን ቃል ግቢልኝ እንዴ አሳልፈሽ እንደማትሰጪ ብሏትም ነግሯት ነበረ። ነገር ግን እሱን አብረን እናወራበታለን ብላ ቤት ውስጥ ገብተው ነበር። ነገር ግን ካስተናገደቻቸው በኋላ ባለ ውለታሽ ነው ብላ እሷም ደግሞ ባለ ውለታዋን እንግዲህ እሱ እያዘንም እያሰበም ወይም ደግሞ እየተምታታበትም ቢሆን ለትንሽ ጊዜ አብረው ሆነዋል። እንግዲህ ሰኒና ልጁን ተጣምሩ ማለታቸው አይቀርም። እንግዲህ የጽናት ክሮም ተከታታዮች ማለት ነው እና እና ያለን እንግዲህ ከዛ በመቀጠልም ደግሞ ያው እንደተለመደው ምሩን ትወዳታለች ምሩ ዘንድ ትደውልና ምሩ እኔ እኮ ነኝ መጣሁ ትላታለች። እሷን በደስታ ባሏን ትይዝና ገዝግዛ ሰኒ ቤት ትሄዳለች። እንግዲህ ሰኒም ደግሞ የእንኳን ደህና መጣሽ ዝግጅት ሊዘጋጅ ፏ ፍሽ እየተባለ ነው። ኤኒዌይስ በቀጣይ ደግሞ በዛብህ ደግሞ እንግዲህ እጽናት እግር ላይ ይደፋና እባክሽ ከዚህ በፊት ጭምጭምታ ካንቺ ዘንድ እንደሰማሁኝ ያውቃለሁ። ስለዚህ እባክሽን ብርቅ ያለችበትን ንገሪኝና እሷም ደግሞ እግሯ ላይ ይወድቅና ይለምናታል። ምክንያቱም መበደሉን ስለሚያ ከዚህ በፊት በጣም በብዙ እንዲሁም ደግሞ በማታውቀው ነገር እሷም ጤነኛ ባትሆንም ይመታት ነበረ። ስለዚህ የዛ ቁና እያሰቃዩት ይገኛል መሆንም ያለበት ይመስለኛል። እንግዲህ ኒናም ደግሞ የት ነው የምትሄደው? እሷ ትወጣለች ወይ? እሷ ከወጣች እንግዲህ የጽናት ክሮም ፋይዳ እንደሚያጣ ግልጽ ይመስላል። እስቲ ኮሜንት ላይ አሳውቁኝ። ኒና መውጣት የለባትም እያላችሁ እስኪ ኮሜንት ላይ ጻፉ። እርግጠኛ ነኝ እዛም ሆነዚህ ኒናን መውጣት የማይፈልገው ማህበረሰብና ህዝብ በጣም ብዙ ነው። እንግዲህ ጽናት ደግሞ በዛ ባዘነችበት ሁኔታ ላይ ሆና የብርቄ ነገር ደግሞ በጣም አሳስቧቸዋል። ብርቄ ግን ፏ ፍሽ እያለች ከተማ እጽናት ቤት ትገኛለች። መቼ ነው ስራ የምትሄደው? ኒናስ መቼ ነው የምትወጣው የሚለውን ነገር ወደፊት እናያለን። ነገር ግን ደግሞ እንግዲህ ጨዋ እንዲሁም ደግሞ ተናጋሪ የተባለው ቅዱስ ደግሞ እንግዲህ የድሮ ፍቅረኛ መጥታ ለምን ሄድሽ ለምንስ መጣሽ የሚል ጥያቄ ቢጠይቃትም እጅጉን ይቅርታ ብላ ለመስማማት ወይም ደግሞ እሱን ለማገኘት በየትም ቦታ ትጥራለች። የሆነ ቦታ ላይ ትገናኙ፣ እኔ እኮ ዝም ልታረጊ መጣሽ ብሎም ሲጠይቃት እኔ እኮ እዚህ ሰፈር ነው የምኖረው። እዚህ ሰፈር ምን ትሰሪያለች? ምን ታረጊያለሽ? እኔም ምዝነኛ ይላታል እና አጋጣሚ ይገርማል። ይሄ አጋጣሚ ሳይሆን ተገጣጣሚ ነው ተገጣጣሚ ነው ያላት ተገጣጣሚ ነው ምናምን በቃ ይልና እሱም ደግሞ የሆነ አላሌል የሆነ ምን አይነት መልስ መሰላቸው የሆነ በቃ አላል ጭቃጭቃ የሚል መልስ ይመልስላትና አልፏት ይሄዳል ማለት ነው ለምን መጣሽ የሚለውን ነገር በጣም ስላስገረመው ህልናውን ስለረበሸው እሱና እንግዲህ የድሮ ፍቅረኛው እና የናቲ ሁኔታ መችም የእሱን ቅንጭላት አበጥረው ሊዲፉት ደርሰዋል። ለማናቸውም እስኪ የሰኒ ሰውዬ ወይም ደግሞ ሰኒን ያገዛት ሰውዬ ምን ደረሰ የሚለውን ነገር አይተን አብረን እንመለሳለን ማለት ነው ማለት የሰኒ ሁለተኛው አጋችም ደግሞ ከሁለት የወጣ ጎመን ሆኗል። ወይ ከሰኒ ወይ ደግሞ ከስፒድ አልሆን ሲል በጣም አስቧል። ሰኒ ደግሞ አንደኛው አጋች መሆንህን አትርሳትልና ትነግረዋለች። በር ላይ እንግዲህ ህንና ሆሚ ሲጠይቁት መልስ ላላመስጠት ሲል ከበር ወጥቶ ሄዷል። ነገር ግን ሰውን እየሸሼ በዚያ አይነት መልኩ እንዴት እንደሚቀጥል ግራ እየተጋባው ነው። ሰኒ እንግዲህ አንድ ነገር ማድረግ አለባት ይመስለኛል። ወይ ደግሞ ስለማወደው ነው ወይ ደግሞ እንግዲህ የሆነ ነገር ማለት አለባት። ያው ምንም ሆነ አጋቿን ቢሆን ግን በመጨረሻ መፍትሄ ሲጠፋ ስላተረፋት ያተረፈባትን ነገሩ መታወቅ ቢኖርበትም የግድ ግን መታወቅ አለበት። ለምን ሲባል ሰውየውን፣ ሌሎችንም ሰዎች ስለሚያጠቃ። እስኪ በሚቀጥለው ደግሞ ምን ተፈጠረ የሚለውን አብረን እናያለን። ሀባይ እስከዛ ድረስ ላይክ እና ሰብስክራይብ ያደርጋችሁ ጠብቁ። የሰኒት ያው ፖሊስ ጣቢያም ይዛው እንደምታሄድ እሷም ደግሞ እንደምትሄድ ተናግራለች። ሰኒ ደግሞ እህቷ ማስቆም አትችልም እህቷ ማለት እናቷም አባቷም ስለሆነች ማስቆም አልችልም ብላ ስትነግረው ቃል ቃል ነው ቃል ገብተሽልኛል፣ እሱን እናወራበታለን ና ያልኩ ብለዋለች። እሷም ደግሞ እንግዲህ የኔስ እስከ ዛሬ የተሰቃየሁት አንተ ስለሱ ስልታስብ የኔስ ስቃይ እንዴት ሊሆን ነው? ስለ እሱ እያሰብክ እምትኖረው እሱ ግን ለራሱ ሳያስብ እንዴት አርጌው እንደመጣሁኝ እያሰብኩ ነው። የእሱ ነገር ነው የሚያሳስበኝ ብሎ ወድቆ ቀረ ወይ ሰው አነሳው የሚለውን ነገር ቢያንስ ማወቅ አለብኝ እኔ እስካደረግኩት ድረስ አንቺንም አጋችም ሆንኩ እሱንም ሆነ ከዛ ከመታሰሩ ወደኋላ ኋላ እንደማይል ያወቀው የሰኒ ሁለተኛው አጋች ወይም ደግሞ አጋችም ፈችም ወይም ደግሞ አዲያኝም ማለት ነው። እንግዲህ ሁለቱም ነገር የተፈራረቀበት ሰውዬ እንግዲህ ልታድነው ነው የምትችለው ሰኒ እንደሆነች ነው የሚያሳየው። ለማናቸውም ቀጣይስ ምን ተፈጠረ የሚለው ነገር አብረን ያለን ግን እስከዛ ድረስ ላይክና ሰብስክራይብ እያደረጋቸው አብረን እንፈተፍታለን። እንግዲህ ጽናት ቤት ውስጥ ያለችውን ሴት ስታይ ምን ትላለች? ማናት? ምንድናት? ከየትናት? በምናት ማለቷ የማይቀር ነው። እንግዲህ ሌላ ደግሞ ቻሌንጅ ይፈጠራል። እኛ መፈትፈት ነው። ስለዚህ የነጽናት ሰርጉን ደግሞ ይሳባል፣ ከዛ ይራዘማል ማለት ነው። እኛ መፈትፈት ነው ማለት ነው። ሀፋይብ እንግዲህ ጽናት ዛሬ የለችም፣ ኪራም የለም። ሰርጉን እያዘጋጁት ይመስላል። መልካም ሀፋይብ ለማናቸውም ሰብስክራይብ እንዳትረሱ።